በሶፋና በመርዋ መካከል ሳዓይ ማድረግ ይህንን አስመልክተን ሹሩጦቹን መጠበቅ ያለባቸውን ቅድመ ሁኔታዎች መሟላት ያለባቸውን መስፈርቶች ጠቅሰናል። ከዚያ ውስጥ አንዱ ቦታን አስመልክቶ ከተገደበለት ቦታ ውጪ ማድረግ ስለማይቻል ያንን ቦታ በጥንቃቄ አውቆ መስራት አስፈላጊ እንደሆነ ጠቅሰናል። ምናልባት አንዳንድ ሰዎች ከዚህ በፊት ስላረጉትም ሐጅ ሊያሳስባቸው ይችላል። በዚያ ሰዓይ ትክክል በማይሆንበት ቦታ ላይ ሰዓይ አድርገው ሐጅ አድርግ ያለው ዑምር አድርግ ያለው ብለው ያሰቡ ሰዎች ይኖራሉ። በሰው መምራት ወይም ደግሞ የተሳሳቱ ሰዎች ወስደው እዚያ ቦታ ላይ አሰርተዋቸው ሊሆን ይችላል። ወይም ደግሞ ሕዝቡን ሲያዩት ያው ሰው ሁላ በዚህ በኩል እየሄደ ነው አይደል እ እኛም በዚህ እንሄድ በማለት ያንን ሰው ተከትሎ ያለ እውቀት የገቡ ብዙ ሰዎች አሉ። ይሄ በዓይንም ይስተዋል ነገር ነው እንዲህ አይነት ነገር ካጋጠመ ምንድን ነው የሚደረገው? መላው መፍትሄው ምንድን ነው ለሚለው በሻፍዒ መዝሀብ ከሆነ ያ ሐጅ አልተሟላ። ለምን ሩክኑ ያልተሟላለት ሐጅ ነው። ሩክን ማለት ደግሞ እርድ በማረድም ቢሆን የማይጠገን የሆነ ሐጅ ነው ማለት ነው። ስለዚህ በእርድም ቢሆን ሊጠግኑት ስለማይችሉ ያ ሐጅ ያልተሟላ የሆነ ሐጅ ይሆናል። እንዲህ አይነቱ ክስተት በሻፍዒ መዝሀብ

ሐጁ በትክክል እንዲ ሟላለት የፈለገ እንደ ኢማሙ አሽ ሻፊዒ እይታ የግድ ያን ነገር ማድረግ አለበት። ያንን ነገር ሲያደርግ ከዚያ በኋላ ነው የሐጅ ስራውን አጠናቋል የሚባለው። ቅድም ያነሳሳ ናቸው ነጥቦች የግድ ሩክን በደም ስለማይጠገን እርድ አርዶ ይጠግነው ስለማይባል አርዶ ሊጠግነው የማይችል ስህተት አጋጥሟል።

በመርዋና ና፣ በሶፋ መካከል ሰዓይ ማድረግን ሩክን ሳይሆን ዋጅብ ነው ብለው ይወስዱታል። ዋጅብ ደግሞ በእርድ የሚጠገን ነውና፣ አለ ሙቅተዳ መዝሃብ በሳቸው በእሳቸው መዝሃብ ከተኪደ እርድ ዋጅብ ይሆናል ማለት ነው። ያው እንዲህ አይነት እርዶች በሐጅ ምክንያት ወይም ደግሞ ሐጅ ላይ በምንሰራቸው ግድፈቶች ወይም ስህተቶች የሚታረደው እርድ የት ነው የሚታረደው? ለማን ነው የሚሰጠው ከተባለ ለፉቀራ ለሓራም የሚሰጥ እዚያ ቦታ ላይ የሚታረድ እርድ ነው። ስለዚህ እንዲህ አይነት ከለል ያጋጠማቸው ሰዎች ከዚያም ከጊዜ በኋላም ቢሆን ገንዘብ አስልከው እዚያ ቦታ ላይ በግ አሳርዱልን ያንን የተጓደለውን ሓራም የሰራነውን ወይም ደግሞ ያበላሸን ዋጅብ የተውንበትን መጠገኛ ብለው ማድረግ አለባቸው። እርድ ያልቻለ ሰው ወዴት ይሄዳል? ያንን የንሱክን ዋጅባቶች የተወ ሰው ይህን ዋጅብ የተወ በዚህ በዚህ መልኩ ክፍያ ይፈጽማል። ማረድ ካልቻለ ወደዚህ፣ ይህን ካልቻለ ወደዚህ የሚባለውን ተርቲብ ቅደም ተከተል ይዞ መሄድ ይቻላል። ስለዚህ በዚህ መልኩ ያ የተበላሸውን ወይም የተጓደለውን ያልተስተካከለውን ሐጅ መጠገን ይቻላል ማለት ነው። ያው እንደ ሻፍዒ ከሄድን ቅድም እንዳልኩት ሐጁ ትክክል አልሆነም ገና አልተሟላም። ስለዚህ ሳዕይ በማድረግ ነው የሚሟላው። የትኛውም ጊዜ ሄዶ ሳዕይ አድርጎ ሊሞላው ግድ ይለዋል ማለት ነው። ሲፈልግ ለው ሰዎች ለዑምራ ብለው ተነስተው እንደሚሄዱት ከዚህ ተነስቶ ሄዶ ያንን ነገር አስተካክሎ ከዚያ በኋላ ደግሞ እንደገና ወጥቶ ዑምራውን ሐርሞ ዑምራውን ሊሰራ ይችላል ማለት ነው። እና ይህንን ከባድ ጥንቃቄ የሚፈልግ ነገር ነው፣ ትኩረትን እንሰጠው ያስፈልጋል። ሌላኛው ከሐጅ አርካኖች መካከል አንዱ አልሐልቃዊ ተቅሲር ነው፣ ጸጉርን መላጨት ወይም ደግሞ ማሳጠር ከዚህ ጋር የሚያያዙ ነጥቦች ሰፊ አይደሉም፣ ጥቂት ናቸው። እነሱም አንደኛ፣ ጸጉርን መላጨት ሲባል ወይም ማሳጠር ሲባል የተፈለገው ኢዛለቱ ሻዓር ነው። ከሰውነታችን ላይ ጸጉር መወገድ አለበት፣ ከጭንቅላታችን ያው፣ ከፂም ጸጉር ቢሆን አይሆንም። ስለዚህ ማስወገድ ያለብን ከራስ ጸጉራችን ነው። ከራስ ጸጉር ሶስት ጸጉርም ቢሆን ካስወገደ በሻፍዒ መዝሀብ በቂ ነው። የሚያስወግድበት በተለያየ መንገድ ሊሆን ይችላል። ለምሳሌ ጸጉሩን በመንጨት ሊሆን ይችላል። ያንንም ቢያደርግ የሶስት ኢዛለቱ ሰላት ሻዕራት ከተከሰተ ተከስቷል ይባላል። ግን አፍዷል የሆነው የትኛው ነው? አልአፍዷሉ ሊሪጃሊ አልሐልቅ ለወንዶች የተሻለው ጸጉርን መላጨት ነው፣ ሙሉ ለሙሉ ኢስቲእሷሉ ሻዕር ቢልሙስ ማለት ነው። ጸጉርን በምላጭ ሙሉ ለሙሉ ያንን ላይ ላይ ያለውን ጸጉር ማንሳት ይሄ የተወደደ ነው። አፍዷል ነው። ወሊኒሳኢ ተቅሲር ለሴት ግን ማሳጠር ነው። መላጨት የለባቸውምና ማሳጠር ሲባል በምን መልኩ ቢሆን ነው? ከሁሉም የጸጉሯ ክፍል የተወሰነች እንደው ኡን ሙላ መታክልም ቢሆን የጣት ጫፍ መታክልም ቢሆን ከዚያ ላይ መቁረጡ ማሳጠሩ የተሻለ ይሆናል። አለዚያ የተወሰነ ጸጉር ይዛ ለምሳሌ ሹሩባ ነገር ቢሆን አንዱን ሹሩባ ይዛ ከዚያ ላይ የተወሰነ ጸጉሮችን ብትቆርጥም አሳጥራለች ይባላል። በተቅሲር ጉዳይ ለወንድ ወደ ማሳጠሩ ከሄደ ሙሉውን ጸጉሩን ማሳጠሩ የተሻለ ይሆናል። ልክ ጸጉር መከርከም እንደሚባለው የተወሰነ ጸጉር አስቀርቶ፣ ከጸጉር የተወሰነውን ክፍል አስቀርቶ የተወሰነውን ማንሳት እንደሚባለው ሙሉውን በዚያ መልኩ ተቅሲር ቢያደረገው ቆንጆ ይሆናል። ያንን ካላደረገ የተወሰነውንም ክፍል ቢሆን ከነሳው ወይም ከጸጉሩ አንድ አቅጣጫ ላይ የሚገኝ ጸጉር በምላጭ ነገርም ቢሆን ፈቅፍቆ ቢያነሳው፣ በመቀስ ቢቆርጠው፣ በማሽን ቢያነሳው ይቻላል። ጸጉር ማሳጠር የሚባለው ነገር ይገኛል ማለት ነው። በዚህ መልኩ የሐጅ አርካኖችን ዝርዝር ሁኔታ ጠቅሰናል ማለት ነው። ይህንን ከጠቀስን ሙሐሪም ሰው ሐራም የሚሆኑበትን ነገሮች ደግሞ እንሻ አላህ እንጠቅሳለን እነዚህን ሐራም ነገሮች የምናነሳቸው አንድ ሰው የሐጅ የሕራም ውስጥ እስካለ ድረስ ሊከለከላቸው የሚገቡ ነገሮች ስለሆኑ ያንን ካደረገ ወንጀል ላይም ስለ የሚወድቅ እንደገና ደሞ ከፊሎቹ ደግሞ ፊዲያ የሚያስወጅቡ ወይም ደሞ መክፈል የሚሰጥ ስጦታ እስከ እርድ ድረስ የሚያደርስ ነገር ምስላላቸው እነዚህም ደሞ እንሻ አላህ ከአፍታ ቆይታ በኋላ ተመልሰን የምናያቸው ይሆናል አብራችን ቆየ

ሙፍሪድም ይሁን ለብቻ ሐጅን ሐረሙ የገባ ሰውም ይሁን ወይም ደግሞ ዑምራን ለብቻ ሰርቶ ተመቱዕ ማድረግ የፈለገም ይሁን ሐጅና ዑምራን በአንድ ላይ ለመስራት ነይቶ የገባም ይሁን ወይም በሌላ ጊዜም ደግሞ ሐጅን ገና ወቅቱ ሳይገባ በፊት ከሐጅ ወቅት ውጪ ሊሆን ይችላል፣ ዑምራን ብቻ ለመስራትም ያሰበ ሰው ካለ አጠቃላይ ሙሐረማቱል ኢሕራም ምንላቸው ሙሕሪም ሰው ምን ምን ነገሮች ሐራም ይሆኑበታል የሚሉትን ነገሮች ኢንሻአላህ እናነሳለን። ከኢህራም ክልክሎች መካከል አንደኛው ጢብ ነው፣ ሽቶ መጠቀም ክልክል ነው። አንድ ሰው ሐጅን ወይም ዑምራን ሐርሞ ከገባ ከሁለት አንዱ ወይ ሁለቱንም፣ ከዚያ ከሐረመበት ሰዓት ጀምሮ እስኪፈታ ድረስ ሽቶ መጠቀም አይፈቀድለትም። ሽቶ መጠቀም የሚባለው ልብስ ላይ ሊሆን ይችላል፣ ሰውነቱ ላይ ሊሆን ይችላል ጫማው ላይ ሊሆን ይችላል፣ ናሉ ላይ የመሳሰሉት ያኒ ሽቶ መቀባት የሚባለውን ነገር መቆጠብ ግዴታ ይሆንበታል። ሽቶ መጠቀም ሓራም ወይም ደሞ ክልክል ይሆንበታል። ሽቶ ሲባል እዚህ ጋር ለጡይብነት ለብቻ ተለይተው የሚሰሩ ሽቶ ብለን ምንገዛቸው ብቻ ሳይሆኑ አጠቃላይ ራይሓ ዘክያ ያላቸው ጥሩ ማእዛ ያላቸው ጥሩ ሽታ ያላቸው ነገሮችን ይጨምራል። ለምሳሌ ማእወርድ ሊሆን ይችላል። የጽጌረዳ ውሃ እንደሚባለው ሰው ራሱ ላይ ከረጨው እና ከነሰነሰው ሰውነቱን ከተቀባበው ጥሩ ራኢሃ እንዲኖረው ያደርጋል። ከዚያ ባሻገር ለምሳሌ ጠረን ያላቸው ሳሙናዎች በአሁኑ ሰዓት የሚሰሩ በተለያየ ጠረን የሚሰሩ ሽቶ ሳሙና ወይም ደግሞ ሽታ ያላቸው ሳሙናዎች፣ ሻምፖዎች ጥሩ መዓዛ ያላቸው ሻምፖዎች እንዲሁም ደግሞ ዶድራንት ወይም ደግሞ የላብ ማስወገጃ ሽታ ማስወገጃ ቅባቶች፣ ክሬሞች እና የመሳሰሉት በሚረጭ መልክም ቢሆን የሚረጭም ቢሆን በሚቀባ መልክም ቢሆን ሐታ አንዳንድ ክሬሞች መዓዛ ያላቸው ክሬሞች አሉ። ሰውነት ጥሩ መዓዛ እንዲኖረው ሰዎች የሚቀቧቸው ያኔ ከማለስለስ ጋር የሰውነት እርጥበት ይሰጣሉ። ከተጨማሪ ደግሞ ጥሩ ራኢሃ፣ ጥሩ ሽታ ያላቸው ተብለው የምንጠቀማቸው አሉ። እነዚህ እነዚህ

ለመብልነት የሚፈለጉ ከሆኑ ምንም ችግር የለም። ሰዎች ቱፋሕን ሽታውን ፈልገው ሊቀቡት አይደለም። ለምሳሌ አፕል ሰው የሚበላው ለምግብነት ነው። ግን አፕል የራሱ የሆነ ጥሩ መዓዛ አለው። ይሄ ምንም ችግር የለውም። ለሽታው የሚቀሰድ ነገር ከሆነ ግን ያን መጠቀም ክልክል ይሆናል። ስለዚህ ሳሙና ላነካ ነው ወይ ሚሉ ሰዎች አይጠፉም። እንዲህ ሲባሉ ስንታጠብ ያለ ሳሙና እንዴት እንታጠባለን፣ እንቸገራለን፣ እንዲህ እንዲህ የሚሉ ሰዎች ይኖራሉ። ይህንን ከመዓዛ ሽታ ወይም ከጥሩ መዓዛ ወይም ከጥሩ ሽታ ነፃ እየሆኑ ሳሙናዎች አሉ፣ እንዲህ አይነት ሽታ የሌላቸው በአሁኑ ሰዓት እዚያም ሀገር ሐረመይንን ቢኬድ ለሙሕሪም የሚሆን ሳሙና ተብለው ሱፐር ማርኬቶች ውስጥም የሚገኙ ናቸው። ጥሩ መዓዛ የላቸውም። ጥሩ መዓዛ የላቸውም ሲባል መጥፎ መዓዛ አላቸው ማለትም አይደለም። መጥፎ ሽታ አላቸው ሳይሆን ሽታ የሌለው አይነት ይዘት ያላቸው ሳሙናዎች አሉ። እነሱ መጠቀም ይቻላል ማለት ነው። ሌላኛው ደህኑ ራስ ወሊሕያ ቢዘይት አው ሻሐም ጸጉርን ወይም ደግሞ ጺምን ቅባት መቀባት፣ ዘይት መቀባት፣ ያዕኒ የቀለጠ ሞራል ሊሆን ይችላል። የቀለጠ ዓሰል የማር ሸመዑን፣ ይሄ ከማር የሚወጣውን እሱን አቅልጦ ሊሆን ይችላል። ያንን መቀባት እነዚህ እነዚህ ክልክል ናቸው። ጸጉርንም ሆነ ጺምን ያኒ ሴት ልጅ ኢሕራም ካደረገችበት ጊዜ ጀምሮ ጸጉሯን ቅባት መቀባት አትችልም። ለወንድ ልጅ ደግሞ ጸጉሩንም ሆነ ጺሙን ቅባት መቀባት ዘይት መቀባት ዘይት ዘይቱ ምንለው ወይም ሌሎችም አይነት ዘይቶች ካሉ ያንን ማድረግ ክልክል ይሆናል። አልሓጁ አሽዓት አኽበር ይላሉ ነቢዩ ሰለላሁ ዓለይሂ ወሰለም። ሓጀኛ ሰው ራሱን ጣል የሚያረግበት ነው ይጉዳ አይደለም። ኢነማ ይሄ እንክብካቤ እንትቶ ተዋضዑን የሚያሳይበት ጊዜ ስለሆነ በክሬም በቅባት መሳሰሉት ነገሮች ጸጉሩን ቀብቶ ይሄ በተለመደ ቋንቋ ፈዋ ብሎ ራሱን አሰማምሮ የሚወጣበት ሳይሆን ተዋضዑ የሚያደረግበት ኢንኪሳር የሚያረግበት የአላህ አነ ፈቂር ሙሕታጅ ኢለይከ አንተ አልገኒይ ብሎ አላ የሚለምንበት ነውና።

ጥፍሩን መቁረጥ አይችልም። በጥርሱም ይቁረጠው በጥፍር መቁረጫም በመቀስም በምንም፣ ብቻ ጥፍርን መቁረጥ አይቻልም። ጸጉርን መንጨትም ሆነ ማስወገድ እንደዚሁ አይቻልም፣ ሐራም ነው። ይህን ነገር ማድረግ ክልክል ነው። ጸጉርን ማስወገድ ሲባል ያኔ ሆን ብሎ በደንብ በማካከም ሊሆን ይችላል። ስለዚህ ሲያክ ጥንቃቄ ያደርጋል፣ ጸጉር እንዳይነጫጭ። በመንነትፍ ማድረግ የለመዱ ሰዎች ይኖራሉ፣ በተለይ ወንዶች ጺማቸው መንጨት፣ አንዳንዱ ጸጉርን መንጨትም የለመደም አለ እንዲህ አይነት ነገር እንዳያደረግ እጁን ማስለመድ አለበት ማለት ነው። ሌላኛው ሓራም የሆነው ሰይዱ መእኩሊን በርይን ዋሽይ የሚበላ የሆነ የየብስ እንስሳ የባህር ሳይሆን የየብስ እንዲሁም ደግሞ ዋሽይ የሚታደን የቤት እንስሳ ሳይሆን የጫካ እንደሚባለው ግን የየብስ ሆኖ የሚበላ እንስሳን ማደን ሓራም ነው። ለምሳሌ ጥንቸል ማደን ጃርት ማደን፣ የሚበሉ እንስሳት ምንላቸው? ሚዳቆ ማደን፣ እንደዚህ እንደዚህ የጫካ ሳላ የሚባሉትን እነዚህ እነዚህን ማደን የሚታደኑ የሚበሉ የጫካ የሆኑ የሚበሉ መበላቱ ሓላል የሆነ ማለት ነው። እንደዚህን እንስሳት ማደን ሓራም ነው። ሙሕሪም ሰው ላይ እርግብ ሊሆን ይችላል በራሪዎችን የሚበሉ አዕዋፋትን ማደን ሊሆን ይችላል። እነዚህ በጠቅላላ ሓራም ይሆናሉ። አሳ አጥምዶ መብላት ችግር የለውም። ይሄ የባህር ነው፣ የየብስ አይደለም። በግና ፍየል እያረሉ እየበሉ ቢሄዱ ችግር የለም። ይሄ አደን አይደለም፣ ይባለው ይሄ የቤት እንስሳዎች ናቸውና ማለት ነው። ሌላኛው ሓራም የሚሆነው ነገር ወንድ ልጅ ሰትሩ ራእሲሂ ወልብሱ ሙሒጢን بخياطة አው غيره او غيرها يعني ወንድ ልጅ ጸጉሩን ወይም ጭንቅላቱን መሸፈን አይችልም። በኮፍያ ሊሆን ይችላል እኛ ሙስሊሞች የምናደርገው አይነት ኮፍያ ሊሆን ይችላል፣ ሌላም ኬፕ ሊሆን ይችላል። አይቻልም ጸጉርን መሸፈን። በዚሁ በኢሕራም ልብሱ በራሱም ቢሆን ጸጉሩ ላይ በማምጣት መሸፈን አይችልም። ሓታ ሲተኛም ቢሆን ተጠቅልሎ በብርድ ልብስ ወይም በኢሕራም ልብሱ ጭንቅላቱ መሸፈን አይችልም። እንኳን ሲተኛ አይደለም ሞሕሪም እንኳን ሲሞት በምንከፍነው ሰዓት ጭንቅላቱን አንሸፍነው ጭንቅላቱ አይሸፈንም። ስለዚህ ይሄ ለሙሕሪም የተለየ ሑክም ስላለ ሳይፈታ ከሞተ ጭንቅላትና ፊቱ ግልጽ ነው የሚሆነውና ጭንቅላቱ መሸፈን አይፈቅድለትም ለወንድ ልጅ ማለት ነው። ሌላው ያው ከዚሁ ጋር የሚያያዝ የተሰፋ ልብስ መልበስ አይችልም ወንድ ልጅ። የሚለብሰው የኢሕራም ልብስ ተብሎ በተለምዶ የሚታወቀው ልክ የዚህ አይነት ልብስ ነው የሚለብሰው ከላይ ሪዳ ከውስጥ ምንም አይነት የውስጥ አንደርዌር የምንላቸው ወይም ደግሞ የውስጥ ልብሶች ከነቴራ ወይም ቲሸርት ወይም ደግሞ ከውስጥ ከስር የሚለበሱ ቁምጣዎችን ምንም ነገር መልበስ አይፈቀድለትም። ሙሉ ለሙሉ የልበሱ ኢዛራን ወሪዳእን ከስር ብትን ጨርቅ ይጠቀልሏል። ከላይ ደግሞ ሪዳእን ከላይ ይለብሳል። ስፌት ያለው ልብስ መልበስ አይችልም። ያኒ የተሰፋ ልብስ መልበስ እንደ ሹራብ ያለ እንደ ጃኬት ያለ እንደ ጀለቢያና ቀሚስ ያለ እንዲህ እንዲህ አይነቱን መልበስ ክልክል ነው የሚሆነው። በስፌት ብቻ ሳይሆን በሌላም አይነት ለምሳሌ አንዳንድ ኮፍያዎችን ካስተዋልናቸው ስፌት ሳይኖርባቸው፣ ነገር ግን ሊብድ የሚባል ነገር አለ። ልክ በርኖስ እንደሚሰራው የሱፉን ፀጉሮች ወይም ደግሞ የሱፉን ራሱን በመደራረብና በማጠባበቅ ቃለብ ላይ ቅርጽ ማውጫ ላይ በማድረግ የኮፍያ አይነት እንደዚህ አይነት በርኖስ አይነት ልብሶች ይሰራሉና በዚህ መልኩም ቢሆን ሰውነትን የሚከብ አይነት ልብስ በራሱ ክብብ አድርጎ የሚሸፍን ልብስ መልበስ ለወንድ ልጅ ክልክል ይሆንበታል። እንዲሁም ደግሞ ጫማ ቦትስ ጫማ ወይ ደግሞ ሙሉ ጫማ አያረግም። ኢነማ ጉርድ ወይ ደግሞ ነጠላ ጫማ ምንለውን ክፍት ጫማ ነው የሚያደረገው ማለት ነው። ናዕለይን ነው መልበስ ያለበት ክፍት ጫማዎች ኹፍ የሚባለው ወይም ሽፍን ጫማን አይለብስም። ክፍት ጫማ ያጣ ሰው ቡትስ ከሆነ ያለው ይቁረጠው ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም ቅጣዕሁማ አስፈለ ሚያል ከዕበይን ከቁርጭምጭሚት ስር ባለው ከታች በኩል ይቁረጠው ይላሉ እና ይህንን ለወንድ ልጅ የሚሆነው ሴት ልጅን አሁን የጠቀስ ነው ከልብስ ጋር የሚያያዙ ሴት ልጅን አይነካም። ሴት ልጅ ማንኛውም አይነት ልብስ መልበስ ትችላለች

ገና ዑምራ እየሄዱ ፊታቸውን ሸፍነው ፊታቸው ላይ ኒቃባቸው ፊታቸው ላይ ተለጥፎ ጠዋፍ ሲያደርጉ ምናያቸው ዑምራ ሲሰሩ ምናያቸው አሉ። ይሄ አይሆንም፣ ክልክል ነው። ታዲያ ፊቷ እንዳይታይ ከፈለገች ምን ታደርገ? ፊቷንም መሸፈን ትፈልጋለች። ሐጅ ወይም ዑምራ ኢሕራም ያደረገ ሰው ደግሞ ክልክል የሆነበትን ነገር መስራት አትፈልግም፣ ክልክሉንም መራቅ ፈለገች። እንዲሁም ደግሞ ሙስተሓብ የሆነውን ደግሞ ፊትን መሸፈን ለሴት ልጅ ሱና ነው፣ ፈርድ አይደለም። ይህንንም መስራት ፈለገች፣ ከይፈ ተጅማዕ የነቢዩ ዓለይሂ ሰላት ወሰላም ባለቤቶች ያደርጉት የነበረውን ስተገብራለች። እሳቸው ዓለይሂ ሰላት ወሰላም ባለቤቶቻቸውን አስተምረዋቸው ፊትን መሸፈን ለነሱ ግድ ስለነበረ፣ እንደገና ደግሞ ፊት ላይ የሚለጠፍን ጨርቅ ማድረግ ደግሞ ሙሕሪማ ሴት ላይ ሓራም ስለሚሆን ሁለቱን በምን መልኩ የተገብሩት ነበር? ያኔ ክልክሉን ሳይዳፈሩ እንደገና ደግሞ ዋጅቡን መስራት ማለት ነው። ኩና የضዕነ ሸይአ ምነል ኸሸባ እንደ ኸሸባ እንደ እንጨት ያለ ነገር እዚች ከላይ ያደርጉና ያው በሒጃባቸው ነገር ያስሩታል። ከዚያ በኋላ እንጨት ነገር አዕዋድ ነገር ካረጉ በኋላ የኒቃብ ጨርቁን ይለቁታል። ስለዚህ ከፊታቸው ጋር ሳይነካካ በዚህ መልኩ ከእንጨቱ በኋላ ባለው ክፍተት ላይ ይወርዳል። ፊታቸውንም አይነካቸውም። ፊታቸውም ይሸፍኑላቸዋል፣ ግን ሙሕሪማ ላይ ሓራም የሆነውንም ነገር ሳትሰራ ለምን በይነሁማ ተጃፊን መሃል ላይ ክፍተት ስላለ ማለት ነው። ስለዚህ ዣንጥላ ነገር እንደዚህ ብታደርግ ክልክል እንደማይሆንባት ሁሉ፣ ድንኳን ውስጥ ምትገባ ክልክል እንደማይሆንባት ሁሉ ጠበብ ያለ ድንኳን ውስጥ ምትገባ ፊቷን ከሰው እንዳይታይ ሊከለክልላት ይችላል። ግን ፊቷ ላይ እስካልተለጠፈ ምንም አይነት ችግር የለውም። አሁንም እንዲህ የሚያደርጉ ይህንን ጥንቃቄ የሚያረጉ ሴቶችም ይታያሉ። ሰፋ ያለ ኒቃብ ማድረጊያ እንደ ባርኔጣ የሚመስል ጫፍ ያለው ነገር ያረጉና የኒቃቡን ጨርቅ ወደፊት ለፊታቸው ይለቁታል። ፊታቸውም አይታይም። እንደገና ደግሞ ክልክል የሆነውንም ደግሞ ሳይሰሩ በዚህ መልኩ ሁለቱንም መስለሐዎች ተሕቂቅ ያደርጋሉ። ሁለቱንም ነገሮች ያሟላሉ ማለት ነው። ሌላኛው አቅዱ ኒካህ ነው። አቅዱ ኒካህ ማለት የጋብቻ ውልን ወይም ደግሞ መፈጸም ማግባት መዳር። መውሕሪም ሰው ከዚህ ነገር ነጻ መሆን አለበት። ይህን ነገር ማድረግ አይችልም። ኢሕራም ላይ ያለ ማጋባትም ሆነ ማግባት አይችልም ማለት ነው። ስለዚህ ኢሕራም ላይ ኒካህ ሓራም ይሆናል። ክልክል ከሆኑት ውስጥ አንዱ ይሆናል። ሌላኛው በባልና በሚስት መካከል ያለ ግብረ ስጋ ግንኙነት እንዲሁም ደግሞ ስሜታዊ ንክኪ በስሜት መሳም በስሜት ባለቤቱ መንካት ወይም ደግሞ ጂማዕ ግንኙነት ማድረግ ኢሕራም ላይ እስካሉ ድረስ ሐራም ይሆንባቸዋል። ይህኛው ኒካሕና ግንኙነት ወይም ከሴት ጋር ተያያዥነት ያላቸው ክልክሎች ሙሉ ለሙሉ ከሓጁ እስኪፈታ ድረስ ሐጅ ኢሕራም ያደረገ ሰው ሁለት መፈታቶች አሉና፣ ሙሉ ለሙሉ ከሓጁ እስከሚፈታ ሁለተኛውን መፈታት እስኪፈታ ድረስ ክልክል ሆነው ይቆያሉ። ሌሎቹ ግን ቅድም የጠቀስናቸው ሽቶ መቀባት፣ እንዲሁም ደግሞ የተሰፋ ልብስ መልበስ፣ ቅባት ጸጉርንና ጺምን መቀባት፣ አደን ማደን፣ እነዚህ እነዚህ ነገሮች በመጀመሪያው መፈታት ወይም የመጀመሪያው የተወሰኑ ስራዎች አሉ እነሱን እስኪጨርስ ድረስ ብቻ ሓራም ሆነውበት ይቆዩና እሱን ሲጨርስ ሓላል ይሆናሉ። ሌሎች የተቀሩ ስራዎች አሉ። የተቀሩትን ስራዎች እስከሚጨርስ ድረስ ደግሞ ከኒካህ ጋር የተያያዘ

ከዚህ ተነስተን እዚህ ቦታ ስንደርስ እንዲህ እናደርጋለን፣ ከዚያ እንዲህ እናደርጋለን፣ ከዚያ እንዲህ እናደርጋለን የሚለውን በዝርዝር ራሱን በቻለ ደርስ እንሻ ላ እንመጣበታለን። ያኔ ተሐሉል አወልና ታኒ የመጀመሪያው መፈታት ምንድን ነው ሁለተኛው መፈታት ምንድን ነው የሚለውንም አብረን እንሻ ላ አያይዘን ምን ጠቅስ ይሆናል